ቤተሰብ እስኪ ገባ ገባ በሉ፣ ፕሊስ። ትንሽ የተወሰነ ሰዓት ነው ያለችን ማለት ነው። መቼም እናንተ ካልዞሩ አትመጡም፣ እኔ ደሞ አልዞርኩም እኔ ደሞ አልዞርኩም፣ እናንተም አትመጡም። አላህ ይስተራራ። የት ነኝ? ከሙና ቤት ነው ያለው ነብሴ። ካላኮኮ ማለት ማለት ነው። እና ስለመጣህ ደስ ብሎኛል። አመሰግናለሁ። ተጫራጅ እዛ ቆይ። እኔ ነኝ የጠፋሁት ወይስ አንተ ነህ? ታራጊ አይ ሰላም ሰላም። እሺ ብዛት ማሪ እንኳን ደህና መጣሽ። እንዴት ነሽ ራዬ? ሰላም ነሽ? ሁለት ጥርስ አሮጌ ጀመረ እንግዲህ አንተ እሺ። ሌላስ? እሺ ሙና ሰላም ነው። አለሁልሽ ማሪ። እንዴት ነሽ አንቺ? ሰላም ነሽ? እንኳን ደህና መጣሽ። ሰላም እሺ ብዛት ወዴ